ምን ሆነሽ ነው የምታለቅሽው? ምንም ምን ማድረግ አለመቻሌና እድሌን የሚያስለቅስ እኮ። ምን ሆነሽ ነው? እታብዬን የምሰማ እኮ ንገራት። እኔስ ተቀምጬ በጭንቀት ማበዴ ነው። ከዚህ ሀገር ወጥቼ መስራትና ለሁለታችሁ መትረፍ አለብኝ። አታባኮ፣ ዝም ብላን ሄደሽ ወረክ ወረክ ብታደርጊ አሪፍ ነበር። ዳግም እምለው ነገር ይሰማሃል? አያገባህም ደግሞ ስማ። ከዚህ በላይ ስለእኔ አንድ ነገር ስታወራ ብሰማ አይሱቤር በራስ ላይ ፍረድ። እሺ ለዚህ ነው እንደ፣ ምን ማለት ነው? ለዚህ ነው ማለት በቃ እኔን የሚያናደኝ ነገር አያናደህም ማለት ነው፣ እኔን የሚያበሳጨኝ ነገር አያበሳጭህም ማለት ነው። እንደ ምን ሆነሻል? ያበሳጨኛል እንጂ ግን ያው ነገሩን በቀላሉ መፍትሄ መስጠት እንችላለን ብዬ ነው እንዴት እሱም በዚህ ሁኔታ ሻለሽ ያውልሽ መጀመሪያ ፈገግት ያለሽ ከዛ በኋላ ደግሞ እዚች ጋመቶች ትሰሚያለሽ ፍኖት ይኸውልሽ ፍኖት አንድ ምክር ልምከርሽ ዛሬ ነገ ሳትይ በጠዋት ተነስተሽ ወደ መጣሽበት ለምን መሰለሽ? እዚህ ቤት ውስጥ ከምትኖሪው የስቃይ ህይወት እናትሽ ቤት የምትኖሪው የድህነት ህይወት ስለሚሻልሽ። ገባሽ? ይቅርታ አይደ እንደዚህ አበሳጭሻለሁ አላሰብኩም ነበር። አሁንም ከዚህ በላይ ማታናጅኝ። ጥሩ እ በጣም ብዙ አደርገው ነገር አለ

በጣም በጣም በጣም አክባሪ ነኝ። ታውን መከታተል መቼ ነው የሚጀምረው? አዎ፣ አመሰግናለሁ። በመጀመሪያ ሲዝናችን አልቋል። በቅርብ ጊዜ ይጀምራል እና ያው እንደነገርኩ እህቴ ነች እና ከውጪ ነው የመጣችሁ። ከአሜሪካን ሀገር ነው የመጣችሁ እና ቤት ለመግዛት ፈልጋለች። በስልክ ብዙ ነገር አውርተናል። ያው ሶሻል ሚዲያ ላይ ነው ስልካችሁንም ያገኘሁት እና ብዙ ቦታ ማስታወቂያዎችንም አይቼ ነው የመጣሁት። እሷ መግዛት የምትፈልገው ቤት እንዳልኩ አፓርትመንት ቤት ስለሆነ እናንተ ጋር ያሉትን ኦፈሮች መስማት ፈልጋ ነው የመጣችሁ ስለዚህ እንድታብራራላት ነው። ጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠጠ የመጀመሪያው ጥያቄ የእናንተ ሪልስቴት በምን ይለያል ከሌሎቹ? ሁለተኛ ጥያቄ ደግሞ እንደነገርኩ ብዙ ጊዜ የለኝም፣ አጭር ጊዜ ነው ያለኝ። ዛሬ ማታ ነው ፍላይት። እዛ ሂጂ፣ እንዴት ነው መጨረስ የምችለው? ከዛው ፔመንት ምናምን እንዴት መጨረስ ይችላሉ? እሺ፣ በጣም ቁም ጥያቄ ነው። እንግዲህ ሁለቱም ጥያቄዎች እኛ ጋር በጣም ቆንጆ መልስ ያላቸው ናቸው። አንደኛው ከሌሎች በሚል ይለያችኋል? ነው አንደኛው እኛ የሚለኝን ከሎኬሽን አንፃር ነው። አንድ ሴት ከመግዛታችሁ በፊት ሁለትና ሶስት ጉዳዮች መኖር ይጠብቃባችኋል። የመጀመሪያው አካባቢው ለምቷል ወይ ነው። ሁለተኛውና ትልቁ አካባቢ በደንብ ለምተዋል፣ ኮምፓውንድ መሆኑ ሜትር መሆኑ። ወደ ውስጥ ስንገባ ደግሞ መግቢያና መውጫችን ስድስት የመግቢያና የመውጫ በር መኖሩ፣ የመዋኛ ገንዳ መኖሩ ልጆች መጫወቻ መሆኑን፣ ሁለት ቦታ ከርሰ ምድር ውሃ አውጥተናል። ትምህርት ቤት ይኖረናል። የጤና ተቋም ይኖረናል። አምስት ሊፍቶች አሉ። በተለይ በተለይ እኛ ከሌሎች የሚለኝን አምስት ሊፍቶች አሉ። እያንዳንዱ አራቱ ሊፍቶች እስከ 28 ሰው መጫን የሚችሉ አንዱ ሊፍት ደግሞ የካርጎ ሊፍት ወይም ሰባት ካሬ ነው። ግን የተመመሰው ካለ ስትሬቸር ስትሬቸር መውጣት የምንችልበት ትሯል አጋጣሚ ያለበትም ሌላ የትኛው መስ ሲሉ ካገኛሎች ያለስብም ሌላው እና ዋነኛው 6 ቤት ነው። አንድ ቤት ስትገዙ አንድ መኪና ማቆሚያ እስከ 25 እና 30 ካሬ የሆነ በነፃ እንሰጣቸዋለን ማለት ነው። ዋናው ያደረገን ሜትር ላይ በቂ የሆነ ሜትር ውስጥ ያለን አስፋልት የሆነ ፕሮግራም እንኳን ቤታችሁ ቢኖር ማንኛውም ሰው መቶ ፕላስ መኪና መጥቶ ተዝናንቶ አቁሞ ሄድ ይችላል። ምክንያቱም ካለን ወደ ስምንት የሚሆኑ ሲስተር ካምፓኒዎች አሉ። ከዛ ውስጥ አንዱ ፕሮፐርቲ ማኔጅመንት ነው። ህንፃችንን ወይም ግቢያችንን ማኔጅ የምናደርገው እኛ ነን። ስለዚህ በበቂ ሁኔታ ሴክዩር መሆኑ አንደኛ፣ ሁለተኛ ሰፈሩ የለማ ነው። ቦሌ ላይ ያሉት መዝናኛ ቤቶች በሙሉ በቁጥሮት ደረጃ እኛ ሳይት አካባቢ ተገኛለች። ሱፐር ማርኬቶች፣ ትምህርት ቤቶች፣ ልዩ መጫወቻ፣ ነዳጅ ማደያ በጣም በጣም ናይስ የሆኑ አካባቢ ናቸው። ሁለተኛ ሂል ሳይድ አፓርትመንት ነው የምንለው። ነፋሻማ ቦታ ነው። ተራራማ ነው። መንግስት አሁን እንግዲህ ከያዙ ኮሪደር ልማቶች አካባቢ እየተሰራበት ያለና ወረደ ያለቀበት አካባቢ በመሆኑ በዚህ በዚህ ሰዎች እኛን በጣም ተመራጭ ያደርጉታል ማለት ነው። ዋነኛውና ደግሞ ሁለተኛው የተሽን ጥያቄ ውጭ ሀገር፣ ያሉ ደንበኞቻችን እንደት መግዛት ይችላሉ የሚለው ነው። ውጭ ሀገር ያሉ ደንበኞቻችን አብዛኛው የኛ ቤቶች ዘጠና ፐርሰንቱ በላይ ዲያስፖራ ይገዛል። ያም ማለት በኦንላይን ማለት ነው። እንድ የምናደርገው አሁን አንቺ ለምሳሌ ዛሬ ማታ ፍላይት አለሽ ቴጃ ተገባሽ በሶስተኛው በአራተኛው ቀን እዚህ ሙሉ መረጃቱ ሲጀለሽ ወሰሽ በኋላ እዛ ሆነሽ ወደ ካምፓኒያችን ወደ ዴቪ ስቴት አካውንት ገንዘብ ታስገቢያለሽ። በመረጹ ካሬም መሰረት የተለያዩ ካሬ መረጫዎች አሉን። እሱን በኋላ ሳይት ላይ እናያቸዋለን ማለት ነው። እሱን ከመረጽሽ በኋላ ገንዘቡን የምንነግርሽን ገንዘብ መጠን ወደ ካምፓኒያችን ካስገባሽ በኋላ ምንድን ነው የምናደርገልሽ? ዴችን ከኛ ጋር አብሮ ነው የሚሰራው። በዴችን ሙሉን ሙሉ አግሪመንቱን እና ደረሰኝሽን ቆርጠን ወዳለሽበት አገር እንልካለን። በሶስትና በአራት ቀን ውስጥ ፈርመሽ ተመለሰሽ ትልክናለሽ ማለት ነው። ስለዚህ ምንም መጉላለት የለም። ኢትዮጵያ ውስጥ መምጣት አይጠበቅብሽም ማለት ነው። ያለሽበት ሀገር ላይ እንደ ኢትዮጵያ ነው ማለት ነው። ምናልባት ሌላ ጥያቄ ካለሽ? ኦኬ። ስለዚህ እዚሁ መክፈል ሳይጠበቅባት፣ አሁን ያው ጊዜው የተጣደፈ እየተጣደፈ ስለሆነ እንደነገረች እና ሶ እዛ መሄዳ ባለው በዲኤችኤል ሲስተም ምንም እንትን ሳይባል ምንም ሳይስተጓጎል መግዛት ትችላለች ማለት ነው። በደችት ሲስተም ማለት ከኛ ጋር ነው ደችን አብሮ የሚሰራው እናንተ ከቨር የምታደርጉት ወይም የምትወጡት ኤክስፔንስ የለም። ሙሉ ወጪ የሚሸፍነው እኛ የውሉን የመላኪያውንም መመለሻውንም ከቨር የሚያደርገው ደሚስሪስቴት እንደ ካምፓኒ ካምፓኒ ራሱ ነው። እናንተ አግሪመንቱን አይታችሁ ፈርማችሁ አንዱን ቀሪ እናንተ ወፍዳችሁ ቀሪውን ለእኛ ትልካላችሁ ማለት ነው። ስለዚህ ገንዘቡን ባላችሁበት ሀገር ወደ እኛ አካውንት ማስገባት ትችላላችሁ ማለት ነው። ምንም መጉላላት የለባችሁ ማለት ነው። ፐርፌክት። ስለዚህ አሁን የቤቱን አማራጭ ከዛ ደግሞ ያለውን ዋጋ ምናምን አይተን እንግዲህ የመጨረሻ ውሳኔ መወሰናል በኋላ እንወስናል። ስለዚህ እርግጠኛ ነኝ ሳይቱን ብታዩት አንድ ቤት ካስባችሁ ለሶስት አድርጉት። አላችሁ ምን አይነት ፕሮግረስ እንዳለ ከሎኬሽን ዋይዝ ውስጡ ያለው ከአሚኒቲ ከፋሲቶች አንጻር በደንብ ሳይቱ ላይ አይተን ደግሞ የካሬ አማራጮች፣ አከፋፈል ሁኔታ ምንምን ናቸው የሚለውን ወደ ሳይቱ ሄደን ብናይ ደስ ይለኛል። እዚህ ጋር ግን ለፍኖት ተመልካቾችም መጨረሻ ላይ የሚለውን እዚህ ጋር ብንጠቅስ ማለት ነው። እዚህ ጋር አንድ ማለት የምፈልገው ነገር አለ። ቅድም ስትገቡ እንግዲህ ተናገር ያለ ፍኖት ድራማን በጣም የምከታተለው በጣም በጣም እንደውም አሁን ሲዝኑ አልቆ መቼ ነው የሚጀምሩ የሚለውን ነገር በጉጉት እየጠበቅን ያለ በተለይ እየጠበቁን ያለሁት እና ዲኤምስ ሪል ስቴት መግዛት ያሰበ የፍኖት ድራማ ወደ ኦዲንስ ተከታታይ ካለ ከፍኖት ድራማ ብሎ ከመጣልን ለየት ያለ ዲስካውንት እናደርግላችኋለን። አራቶ ይህን ቃል በካምፓኒ ማለት ነው። ስለዚህ ከፍኖት ላይ የመጣ ከስተመር ካለ የተለየ ቅናሽ አዘጋጅተንላችኋል ማለት ነው እንደሆነ እንግዲህ እሺ እንግዲህ እንደተነጋገር ነው አሁን ደግሞ ያሉትን የካሬ አማራጮች የክፍያ መንገዱን ምናምን ደግሞ ታስረዳናለህ ማለት ነው። ስለዚህ ያላቸው የካሬ አማራጭ ምን ምን አይነት ነው? ያላችሁ ቤቶች ምን ምን አይነት ናቸው? እሺ እኛ እንግዲህ አሁን ያሉን ሳይታችን ኦቨሮል ሲያልቅ ይህን ነው የሚመስለው እሱም በደንብ አሳያችኋለሁ። ያሉን የካሬ አማራጮች እንግዲህ 69 ካሬ ባለ አንድ መኝታ ቤት አለን። እሱም ዳውን ፔይመንት ወይም ቅድመ ክፍያ ገና ውል ከኛ ጋር ለማሰር የምንጠይቃችሁ ወደ 487 ሺህ ብር ነው። በህብረት መኝታ 125.7 ካሬ ሜትር አለን ለሱ ደግሞ 887 ሺህ ብር ቅድመ ክፍያ ውል ከኛ ጋር ለመግባት እንጠይቃችኋለን። ባለ ሶስት መኝታ ደግሞ 150.8 ካሬ ሜትር አለን ለሱ ደግሞ ከኛ ጋር ውል ለማድረግ የቤት ባለቤት ለመሆን ደግሞ 1 ሚሊዮን 69 ሺህ ብር ከፍላችሁ ለመጀመሪያውን ውል ከኛ ጋር ማድረግ ትችላላችሁ ማለት ነው። ሌላው ያታፈረው ሁኔታ ይሄኛውን 8 ፐርሰንት ከከፈላችሁ በኋላ ቀሪውን በ9 ዙር በኮንስትራክሽን ፕሮግረስ የምትከፍሉት ሳንገነባ እኛ አንሸጥ የሚገነባል ሁለተኛ ፎቅ ሲደርስ አራተኛ ፎቅ ሲደርስ ስምንተኛ ፎቅ ሲደርስ እያለ በኮንስትራክሽን ፕሮግረስ ነው የምንጠይቃችሁ ማለት ነው። ሌላው ከፈለጋችሁ የባንክ አማራጭም አዘጋጅተንላችኋል። 60 40 የባንክ አማራጭ እናንተ ቤቱን እስክትረከቡ ድረስ 40%ቱን ትከፍላላችሁ። አሁን ለምሳሌ 8% ከፍላችኋል። ቀሪውን 32% ደግሞ ቀስ እያላችሁ ቤቱን እስክትረከቡ ድረስ ትከፍላላችሁ ማለት ነው። ቀሪውን 60% ግን ቤቱን ከተረከባችሁ በኋላ ቤት ውስጥ ገብታችሁ በየወሩ እናንተ በእናንተ ምርጫ እንደ አግሪመንታችሁ ካለ የባንክ አማራጭ ጋር ከ20 ዓመት ድረስ የሚደርስ ክፍያ ነው። እንደእናንተ ምርጫ አምስት ዓመት ስድስት ዓመት አስር ዓመት እያላችሁ እስከ 20 ዓመት ድረስ የሚቆይ ይሄን ነገር ተፈጻሚነት መሆኖ። ግን ይቺ 40 ፐርሰንቷ ስታርቅ ቤት ውስጥ ገብታችሁ ስለሆነ ጥሩ ጊዜ ኖራችኋል ብዬ ተስፋ አደርጋለሁ። እንደምታዩት 60 40 ነው የምንለው፣ እናንተ 40 ፐርሰንቱን ትከፍላላችሁ፣ እኛ 60 ፐርሰንቱን ከብር እናደርጋለን ማለት ነው። እንደምታዩት ሳይታችን በጣም ቆንጆ ነው። ኦቨርኦል ሲያልቅ ይሄን ነው የሚመስለው። በጣም ሂልሳይድ ነው፣ ሳምንት 395 ካሬ ላይ ያረፈ ነው። በጣም ተራራማ፣ በጣም ነፋሻም ነፋሻማ ነው። ለመታየው 6 6 የመግቢያ እና የመውጫ መንገዶች ያሉን ሳይት ነው የሚሆነው ማለት ነው። እሺ እንግዲህ ያው ሌላው ዩኒቨርስ ስቴት ከሌሎች የሚለየው አንድ ሁለት ነገሮች አሉ። አንደኛው የምንገነባው የግንባታ ማቴሪያሎችን አልሙኒየም ፎርምወርክ ይባላል። አልሙኒየም ፎርምወርክ ማለት ዋናው እና ሁሉ ትልቁ ጠቀሜታ ምንድነው? አንደኛ ከደሊቨሪ ታይም አንጻር ሙሉ አንድ ፍሎርን በአስር ቀን ውስጥ አጠናቀን እናስረክባለን ማለት ነው። ሁለተኛ ከኳሊቲ በዚህ በዚህ በዚህ አንጻር አልሙኒየም ፎርምወርክ በሪልስቴት ደረጃው ግንባር ቀደሙ ነው። የመጀመሪያው ሪልስቴት ነው ዲሚስ ሪልስቴት። ሌላው እና ሁለተኛው የዲዛይናችን ዲዛይናችን በሶስት ኳርተር ነው የምንከፍላቸው ሰርቪስ ኳርተር፣ ፕራይቬት ኳርተር እና ሰሚ ፕራይቬት በሚል ከፍለናቸዋል። ዲዛይናችንም ቪላ ታይፕ አፓርትመንት ነው የምንላቸው ማለት ነው። እሺ በተጨማሪም እንግዲህ አሁን እኛ ሙሉ ፔመንቱን መክፈል እንፈልጋለን። ስለዚህ ሙሉ ፔመንቱን ለሚከፍል ሰው መቶ ፐርሰንት ለሚከፍል ሰው ምን አይነት የተለየ ቅናሽ አላችሁ? በጣም ቆንጆ ጥያቄ። ቅድም ይኸው ሳላነሳው ሆኖ ያለፍኩት ምን የፔመንት ስኬጁላችን ላይ ምን አለ ዲስካውንት፣ አንድ ደንበኛችን መቶ ፐርሰንት የሚከፍል ከሆነ እስከ 30 ፐርሰንት ድረስ፣ 15 ፐርሰንት የሚከፍል ከሆነ እስከ 10 ፐርሰንት ድረስ፣ 25 ፐርሰንት የሚከፍል ከሆነ ደግሞ እስከ 13 ድረስ እያለ የዲስካውንት ፓኬጆችም አሉ። ስለዚህ ያን ዲስካውንት ፓኬጅን መጠቀም ትችላላችሁ። ጥሩ ኦፈር ስለሆነ አይ ቲንክ ቆንጆ አማራጭ ነው። በካሬ እስከ 19 ሺ ብር ድረስ ቅናሽ አድርገንላቸኋል። እንግዲህ በመጨረሻ ማለት የምፈልገው እንግዲህ ፍኖት ድራማ የፍኖት ድራማ ተካታዮች ወ ኦዲየንሶች ወደ ሪል እስቴት መ ቤት የመግዛት ሀሳብ ካላቸው ለውስን እንደመኞች ወይም ለሀያ ቤቶች ብቻ በካሬ እስከ 88246 ብር ለመሸጥ እናንተ በድራማን ስም ቃል ገብተን ጋርቻው ማለት ዋው ደስ ይላል። በጣም ያ በጣም ደስ ይላል። ስለዚህ ሰምታችኋል። የፍኖት ድራማ ቤተሰቦቻችን ለእናንተ ከፍኖት ድራማን የመጣ ነው ብላችሁ ለምትገዙ የእኛ ተመልካቾች 88000 ብር በካሬ ተደርጎላችኋል ማለት ነው። ትልቅ ወፈር ነው። ዲኤምሲን በጣም ማመስገን እንወዳለን። በዚህ በዚያ አጋጣሚ እኛም እንኳን ደህና መጣችሁ ለማለት እንወዳለው እንግዲህ እህታችን ቅድም ባለው መሰረት በሰላም ወደ ሀገር ሽግ ብንሄድ አለን ባለሽበት ቦታ ሆነን በሶስት ቀን ውስጥ የቤት ባለቤት ለማድረግ እኛም ቃል እንገባለን። ስለዚህ ከዚህ የተሻለ አማራጭ አናገኝም። እኛም በዚህኛው የምንወስድ ይመስለኛል። አዎ፣ ሆፕ ፍሪ በዚህኛው ነው የምንወስደው። አዎ፣ ለዚህ እናመሰግናለን። እሺ፣ በጣም እናመሰግናለን።